ሁሉም ሰራ ልትችል ይገባል። አይ ለዚህ አነጋገር በጣም ይቅርታ፣ ግን እኔ በአባቴ ጉዳይ የማንንም እርዳታ አልፈልግም። ምን ሊሆንሽ ነው ሀና? ደጋግመሽ አባትሽ ማማቸው እየባሰባቸው እንደመጣ ነገረሽ፣ እኛ ደስ እሱን ነገር ይወታሉ። ወደድሽም ጠላሽም፣ ይሄን ገንዘብ ወስደሽ ከአባትሽ ማሳከም አለብሽ። ለብዙ አመታት ያክልናት ልጇን ስትፈልግ የነበረችዋ ወይዘሮ ሜላት በመጨረሻም ሀሴት ልጄ ናት ብላ አምና ተቀብላታል። ሀሴት ወደ ቤት ሄዳ ከእናቷ ጋር እንዲሁም ከእህት ወንድሞቿ ከቤተሰብ ጋር ተዋውቃል። ጋዜጠኛው የደስታ ቀን ነው ተጫወቶ እያለ ፈንዲሻውን እኔ ላስተናግዳችሁ ብሎ ይዞ አስተናገደ። ኖላዊ እኔ ዛሬ እጋብዛችኋለሁ ብሎ ተምቾ ሲነግራቸው እውነታችሁን ነው ወይ ከየት ብራ መጣ? ብለው ለተምቹ ሲነግሩት አለኝ ብሎ ይናገራል። አሲር ደግሞ ሰርቀህ ነው ወይ ከየት አንጥተህ ነው ምሲል ለተምቹ ነገራል። እኔ ይሄ ነገር በኋላ ጋብዛችሁኝ በመጨረሻም እቃ እንዳታሳጥቡኝ ፈራሁም ሲሉ ኖላዊ ለሁለቱ መለሱ። አሲር ከሰል ተሸክሞ እያደረሰ በሚያጠራቅመው ገንዘብ ይችን ብርማ ለሀንዬ እሰጣታለሁ። እድሜን ሙሉ ብሸከም እኮ ለፋዘር የሕክምና ወጪ ሊበቃቸው አይችልም። ምን ማድረግ አለብኝ? ያም ጨካኝ እንጀራባቴ ሰባራ ሳንቲም አልሰጥህም አለኝ። በባለፈው እኮ ባልምል ሰው ሁለት እኪስ ገብቼ እሰርቅ ነበረም ብሎ መብሎ ለራሱ መለሰ። ሰላም ጤና ይስጥልኝ ውድ የተከበራችሁ የዩቱብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ኖላዊ ድራማ ክፍል ሰላሳ ሰባት በጉጉ ሲጠበቅ የነበረው ወይዘሮ ሜላትና የልጇ የሐሴድ ይገናኛሉ እየተባለበት ፕሮግራም ሁለቱ ተገናኝቷል። ልጅ ናት ብላ እሷን እንግዲህ ሀምና ተቀብላታል። የእሷ ትክክለኛ ልጅ ግን የምትሆነው ሀንዬ ናት ወደ ቤት እየወሰዳት መንገድ ላይ እያለ ብር እንዳላቸውና እንዲሁም አንድ እህትና አንድ ወንድም እንዳለሽ አውቃለሁ፣ አባትሽም አለ ግን የሚኖረው ከሀገር ውጭ ነው ብሎ ለሷ ሲነግራት እኔ ብር ምን ያደርግልኛል እኔ የራበኝ ሰው ነው ስትል ለጋዜጠኛው መልሳለት አለ። ወደ ቤት እየሄዱ እያሉ እነሱም ቤታቸውን እያሰናዱ ነበርና ቆይ እናንተ ልጆች አልጨረሳችሁም ወይም? ስትል ወይዘሮ ሜላት ለሀንዬና ለምናሴ ትናገራለች። አሁን ጨርሻለሁ ወደ ክችል ልግባና ምግብ ላዘጋጅም፣ መስተ ለወይዘሮ ሜራት ተነግራታለን። ያቺ ቅናተኛ ባዩሽም ምትመጣና ውህ፣ ዛሬ እንዴት ነው ያማረብሽ? የ18 ዓመት ወጣት መስለሻል። እኔም ሄጄ ልብስ የልቀይር ብላ በቅናት ተንጨረጨረች። ልብሷ ልትቀይር ስትገባ ሰላም እየም ስትወጣ በሩ ላይ ይገናኛሉ። እስካሁን የት ነበር? ሽተኝ ተሽነው ወይም ብላ ከእሷ ጋር ጸብ ይፈጠራል። ሰላምም ስለማትፈራት እንደሚታወቀው፣ ከልጅነቷ ጀምራ ስለማትወዳት፣ አሁንም ለእሷ ቁጥሩ መለሰችላትም አልመለሰችላትም ምጥላት ትወጣለች። ሰላምዬ ወደ ሳሎን እንደሄደች ምን እየሰራችሁ ነው ብላ ትገረማለች። ቤቱን እያሰናዳን ነው ሀሴት፣ የዛሬ ልትመጣ አይደለም እንዴ ብላ ወይዘሮ ሜላ ስትመልስላትም አሁን ጨርሰናል፣ እኔ ወደ ኪቸን ልሄድም ብላ ሀንዬ ትነግራታለች። እማዬ ዛሬ በጣም ነው ያማረብሽ፣ አምሮብሻልም ብላ ለእናቷ ስትመልስባት አምሮብኛል፣ እውነትሽን ነው የምስትል ለልጇ ትመልስላታለች። እኔ በቃ ምግቡን አግዝሻለሁ ሀንዬም ምስትልም ሰላምዬ ለሀና ትነግራታለች። ጋዜጠኛው መንገድ ላይ እሷን ይዞ እየሄደ እህትም ወንድምም አለሽ፣ ደግሞ ብር አላቸው ብሎ ሲነግራት እኔ የራበኝ ሰው ነው እንጂ ብር ምን ያደርግልኛል? ስትል ለጋዜጠኛው ትነግረዋለች። ጋዜጠኛው ወደ ቤት ይዟት ሲገባ እናትና ልጅ ተቃቅፈው እናቲቱ በጣም አለቀሰች። እሷን ሰላም ካለቻት በኋላ ታላቅ እህት ናት ወይ እንዴት ነው የምታምረው? ብላ ሀንዬን ቅፍ አድርጋ ስትስማት እኔ እህትሽ አይደለሁም የአንቺ እህት ሰላምዬ ናትም ብላ ወደ ሰላም ትነግራታለች። ከሰላምዬ ጋር ይተዋወቃሉ። ወንድምሽ ነኝ ብሏትም ከወንድሟም ከምናሴ ጋርም ይተዋወቃሉ። እኔን ሰላም አትይኝም ወይ አክስትሽ እኮ ነኝ እረስተሽ ነው ወይ? በማለትም ቅናተኛ ወይዘሮ ባዩሽ ለሐሴት ስትነግራት፣ አዎ አክስትሽና ትተዋወቂያት ብላም ወይዘሮ ሜላት ትነግራት አለ አክስትም አለኝ እንዴ ብላ ሄዳ ከሷም ጋር ትተዋወቃለች። ዛሬ የደስታ ቀን ነው፣ ተደሰቱ ፈንድሻውን እኔ ላስተናግዳችሁ ብሎ ጋዜጠኛው አስተናገዳቸው። እሷ እንድታርፍና ለሷ ደግሞ ማረፊያ ክላስም እንዲዘጋጅላትም ለእሷ ከተረጋጉ በኋላ ያቺ ቅናተኛ ባዩሽ ትነግራታለች። እናትና ልጅ ያውሩ ብለው ወንድምና እህት ወደ ክላስ ይገባሉ። ያቺ ወይዘሮ ሜላት ደግሞ ለብዙ አመታት የናፈቀቻት ልጅ ወደ ክላሷ ይዛ ትገባለች። ፎቶውን ብድግ ታደርግና እኔ እንደዚህ አምር ነበር ወይ እማዬ ብላም ለእናቷ ስትመልስላት፣ አሁንም እኮ ቆንጆ ነሽ የኔ ልጅ ብላ ለ16 ዓመት ያክል ያሳለፈችበትን ጊዜ እናት ለልጇ ስታስረዳት ልጅቷ አለቀሰች። በእኔ ምክንያት ነው እንደዚህ የተሰቃየሽብኝ አይደለም እማዬ ብላ ለእሷ ስትመልስላት ያንን ያለፉት ጊዜያቱ ነገሮችንም ባለመለስልሽ ከእንግዲህ በኋላ ግን ምንም ነገር እንዲከፋሽም አልፈልግም ብላ ለሀሴት ተነግራታለች። መጀመሪያ ስትጠፋ ያሳደጉኝ ሰዎችም እንደ ራስሽ ጠብቂው ብለው የሰጡኝ መስቀል ነው ብላ ለእናቷ ትነግራታለች። መስቀሉ ይሄ ነው ወይ ብላ ስትነግራት እና ወይዘሮ ሚላት እናቷ ደግሞ አዎ ይህ ነበር ብላ ትነግራታለች። እዛ ክላስ እንድትተኛ ስትነግራት እሷ ግን እያለችው እኔ ከሰው ጋር ተኝቼ ስለማለውቅ ለብቼ መተኛትም እፈልጋለሁም ብላ ለእሷ መልሳላት። መናሴና ሰላምዬ ወደ ክላሳቸውም ገብተው ሁለቱ ተገርመው ቆይማ በእንደዚህ ነበሮች ወይ በማለት ደግሞ ለእህቱ ይነግራታል። ምክንያቱም በልጅነቷ የምናውቃ የምትታወቀው ይች ናት ወይ ብሎ ለሰላም ይላታል። እኔ ስለመጣች ግን ደስ ብሎኛል። አብሶ ለእናቴ እናቴ ስለተደሰተች ደስ ብሎኛል። እኔ ግን ሳስበው እየፈራሁ ነው። አሁንም አንተን ትነጥቀኝ ይመስለኛል ብላ ለእሱ ስትመልስለት፣ እሱ ደግሞ በጭራሽ እኔና እኔ ባንቺ የማል አላደርግም ብሎ እንዲሁም ደግሞ እንደማይለያትና እንደማይቀየርባት ይነግራታል። እና አሲር መንገድ ላይ ተቀምጠው ተምቹ ትንሽ ቅር ያለው ከአሲር ጋር ተቀይሞ ነበር። ይቅርታ አድርግልኝ፣ በቃ አጥፍቻለሁ። ለምንድ ነው እንደዚህ የምትዘጋኝ? ያለውን ነገር እንነጋገር ብሎ ለሱ ይነግሯል። እሱ እዘም ብሎ ጥሎት ይሄዳል። ኖላዊ እቤታቸው እንደተቀመጡ አሲርም ይገባል ወደዛ ለምንድ ነው የት ሄደህ ነው የጠፋኸው? ሀንየም ስልክ ስትደውልልህ አታነሳም ነበር፣ የት ሄደህ ነው ብለው እሳቸው ሲጠይቁት ያው ወርክ ወርክ ሄጀ ነው ተፍ የሄጀ ነው ፋዘር ብሎ ለሳቸው ሲነግራቸው ተምቹ ድንገት ሲገባ አሲርን ያይዋል። ወደዛ ሊገባ ያለውን በሩን ይዘጋውና ሲወጣ አንተ ተምቹ፣ ና ተመለስ፣ ግባ ብለው ፋዘር ኖላዊ ሲነግሩት እሱ ግን ከእዛኛው ጋር ከአስር ጋር ስለተጣላ እሱን ማየት አይወድም። እዛ ገብቶ ሁለቱም እንዲስማሙ ኖላዊ ካስማሟቸው በኋላ በመጨረሻ ዛሬ እኔ ነኝ ምግብ የምጋብዛችሁ ብሎም ያኛው ተምቹ ሲናገር ከየታ አንጥታ ነው ብሎ አስር ይጠይቋል። ኬት ምለንጠው አለኝ በቃ ዛሬ እኔ ጋብዛችኋለሁ ብሎ ለኖላዊም ሲናገር እኔ ግን የፈራሁትም ከጋበዛችሁ በኋላ በመጨረሻ ምንን እቃ እንዳታሳጥብኝ ነው የፈራሁት ብለው ኖላዊ ለሁለቱ ይናገራሉ። እንደዚያማ ከሆነ ጥሩ ከዚያ በኋላም መርፌን እወጋለሁ እሄዳለሁ ብለው ለሁለቱ ከነገሯቸው በኋላ አንጣዱላ ያንሰጠኝ በማለትም ለአስር ይነግሩታል። ሁለቱም አንደኛው እጃቸውን አንድኛው አንደኛው እጃቸውን አንደኛው እየዛው ያነሷቸዋል። አሁንማ ልጆቼ በስታችሁልኛል ተባረኩልኝ ብለው እነሱ ያነሷቸዋል። ወደ ውጪ ይዟቸው ይሄዳሉ። አንዬ ምግብ እያዘጋጀች ኪቼን እንደነበረች ያቺ ቅናተኛ ወይዘሮ ባዩሽ የትገባና ምንድን ምንድነው ስልክን በዚህ መልክ መነካካትና መያዝ፣ ስራ የለሽም ወይ ለእሷ ምግብ አዘጋጀሽላት ወይ ብላ ለእሷ ስትነግራት፣ ለማን ነው ብላ ትነግራታለች። ለአሐሴት ነው አስ ብላ ስትነግራት፣ ሀሴትማ በማለት መለ ወይዘሮ ባዩሽ ስትመልስላት፣ ምን አይነቷን ደንባራ ነው እያመጣኋት ብላ ታመነጫጭቃታለች ከፍ ዝቅ አድርጋ ቆይማ እኔ ምን ብያቸው ነው እንደዚህ የሚሉኝም? እሺ ምንድነው የምትፈልገው ንገርኝና ትዬ ልስራላትም? ብላ ስትነግራት ልትመልስላት አልቻለችም። እሺ በቃ ይቅርታ ትዬ ብላ ሀንዬ ይዬ የተሽቆጠቆጠች ለዛች ለቀናተኛው ለባዩሽም ስትነግራት እሷ ሊገባት አልቻለም። ጥላት ትሄዳለች። እሺ በቃ ምን እንደምትፈልግም ለሰላምዬ ልንገራት ብላ ትሄዳለች። እናትና ልጅ እምተቀምጠው ስራዋን ከጨረሰችም በኋላ ወደ ቤት ለመሄድ ስትፈልግ ፍቃድ ከወይዘሮ ሜላት ስትጠይቅ እዚህ ጋር ለሰራተኛዋ የተናገረችው ቃል አለና እሷ ሰራተኛ ሳትሆንም ምናሴን የምትንከባከበው ናትም በማለትም ስትነግራት ያው የው ሰራተኛ ናትም ስሙ ቢቀየርም ስትል ለእሷ ለእናቷ ስትመልስላት ሀንዬ ቆማ ዝም ብላለች ምንም መልስ አትመልስም ሀንዬ ነወይ በዚህ መልክ የምትናገሪው ብላ በጣም ደግሞ ሰላም ትናደዳና ከአጠገቧ ትነሳለች ሀንዬ እህታችን ናት ብሎ ኮስተር ብሎም ደግሞ ምናሴ ለዛች ለአዲስ ለመጣችሁ ለሀሴት ይመልስላታል እነሱ እንደዛ ሲመልሱላት ሀንዬ አዎ እንደዛ ብትሆንም በልጄ ባ ሴት በኩል ግን እንዳትመጡብኝም እንዳትናገሩብኝም ብላ ወይዘሮ ሜላት ለሰላም ስትናገር ጥላት ይሄዳል። ደግሞ ጀመረችም ብላ ለአዲሷ ላገኘቻት ልጇ ትነግራታለች። በጣም ትናደዳለች። እነሱ ሁለቱ ጥሏት ይሄዱና ምንድነው እያላት መናሴም ካልፈለግሻት ሀንዬን አስተናግጃት ብሎ ለእናቱ ይነግራታል። ስራሽን ከጨረስሽ ወደ ቤትሽ ሂጂ ብላ ወይዘሮ ሜላትም ለሀንዬ ስትነግራት፣ ሀንዬ ወደ ቤቷ ለመሄድ ትወስናለች። እኔም እህቴን ሰላም ልያት ብሎ ሰላም ወዳለችበት ክላስ መናሴም ጥሏቸው ይሄዳል። እናትና ልጅ ቁጭ ብለው እያወሩ ነበር። በመጨረሻም ለሷ የሚያስፈልጋትን ነገር እንደሚገዙላትና ማታ ላይ ፕሮግራም ሊያዘጋጁላት ጥሏት እንደወጡ እህት ወንድሞቼ የት ሄደው ነው ምስትል ለእናቷ ስትመልስ፣ እንዳትናገሪ ብለውኝ ነበረ ላንቺ አንዳንድ ነገር ይገዙልሽ ሄደዋል። እንዲሁም ደግሞ ማታ ፕሮግራም ሊያዘጋጁልሽ ነው። አንቺ ግቢና ሻውር ውሰጂ የሰላምዬ ልብስ አለልሽ፣ ቀይሪ ነገ ወተን እንገዛለንም ስትል ለሷ ነግራታለች። እሷም እንግዲህ ያንን ልብስ ለመቀየር ትወስናለች። ከእናቷ ጋር ሆና ከሰው ጋር ተኝቼ ስለማላውቅ ምናሴ ክላስ ሄጄ እኔ ልተኛ ስትል ለእናቷ ትነግራታለች። እናቷም ወደ እነሱ ጋር ትሄድና እዛ እንደምትተኛ ስትነግራት፣ ሰላምዬ ብዙም ደስ አላላትም። ሶፋ ላይ መታ ተቀምጣ ያንን አልጋ የወንድሟን አልጋ ለአዲስ ለመጣችው ለሐሴት ይለቀቅላታል። ሐሴት ግን እንቅልፍ አልወሰዳትም ነበረ። እነሱ ሲመጡ ነው የምትተኘው። ሰላምዬ ወደዛ እንደገባች አንቺማ እንደዚህ የምትተኝ ከሆነ እናቴ አትወድም፣ አንቺ ሐሴት ተነሽ ተነሽ እያለች እህቷን እየቀሰቀሰቻት ትገኛለች። ምናሴም ደግሞ ወይድልኝ እኔ እዚህ ሶፋው ላይ ልተኛ ስትል ለምናሴ ትነግሯለች። በመጨረሻም እሷ ተናዳ ጥላው ታጠገቡ ትሄዳለች። እናት ወደ ልጇ ክላስ ገብታ ልጇ አልተኛችም የተኛች መስሏት ራሷን ዳበስ ዳበስ ስታደርጋት ውሸቷን እንቅልፍ እንደወሰዳት ነው። በመጨረሻም ተነሽ ብላ ትቀሰቅሳታለች እሷ ምናሴ ክላስ እንደተኛችም ሰው ሲመጣ የተኛ ትመስላለች ሰው ሳይኖር ደግሞ ስልኳን ይዛ ነው የምትጠቀመው ሰላምዬም ወደ እሷ ጋር ገብታ እናቴን አታውቂያትም ማለት ነው ተነሺ ኧረ አስተኛኘት ብላም ለእሷ እነግራት እሷን ቀስቅሳታለች አለኝ ወደ ምናሴ ጋር እሄዳ ሰራተኛዋን ጥሪል ብላኝ ነው እናቴ ትፈልግሻለች ብላ ለሀንዬ ትነግራት አለኝ ምን እያደረግሽ ነው ብላም ስትጠይቃት ስለ ጤንነቱ እያየሁለት ነበረም ስትልም ለሀሴ ትመልሳላት አለ ሀኪሜ እሷ ስለሆነች እያየችልኝ ነው ስለ ጤንነት የብሎ ለሀስቴት ሲመልስላት ምንም ሀኪም አይመስልም ስትልም መልሳለት አለ። ወደ ወይዘሮ ሜላት ጋር ሄዳ ለምን እፈልገው ነው ስትላት ቅድም ተቀየም ሸይ ይቅርታ ደግሞ ዳግመኛ ጥላኝ እንዳትሄድ ብዬ ነው። እንዲሁም ደግሞ እሷ ስለተገኘችልኝ በእሷ መገኘት ምክንያት ለአባትሽ ህክምና የሚሆን ገንዘብ በአካውንትሽ አስገባልሻለሁ ብላለህ እና ስትነግራት የማንንም እገዛ አልፈልግም በአባቴ ጉዳይ ስትልም ለወይዘሮ ሜላት መልሳለት አለ። ወይዘሮ ሜላት ግን እንድትቀበል አድርጋታልም ቤት የለሽም ወይ የምን ማሽቃበጥ ነው ቤትሽ አትሄጂም ወይ ብላ ማሀሴትም ለወይዘሮ ሜላት ነግራታ ላይ በጣም ተንጨርጭራ ተነስታ ሄዳለች። ማለት ነው እንግዲህ በዛሬው ክፍል ላይ ለአባቷ የሚሆን የህክምና ወጪ ልጇን ስላገኘች ለሀንዬ አግዛታለች። ማለት ነው ወይዘሮ ሜላት በዛሬው ክፍል ይህንን ይመስላል። ቤተሰብ ቀጣይ በሌላ እብዶ እስከምንገናኝ በያላችሁበት ሰላም ቆዩ። ባይ ባይ።